በጣም መልካም አስቦ እጁ ላይ የሚበላሽበት ሰው አለ። በጣም ጥሩ ማድረግ ፈልጎ ሀሳቡ በጣም ጥሩ ሆኖ ግን ሲያደርገው እንዳሰበ አይመጣለትም። አንዳንዴ ደግሞ ሰው በልቡ በጣም ክፋት አስቦ ደጇን አይሳሳትም። ሰው አይቶ ፐ ሊልህ ይችላል። እግዚአብሔር ሲያይ እጅ የሚሰራውን አይደለም፣ እግዚአብሔር እማረግበትን ልብ ነው። ለሁለቱም ይከፍላል። እንዴኝ በእውነት ብዙ ፈቃደኛ አይደለም ወይ ሲሉ ደቀ መዛሙር ጸሎታቸው ተመልሶላቸዋል፣ አለ መቼ ጸልዩ ሰው እንዲያቸው ነው። ከጸሎት ሰው ሲያያቸው የጸሎት መልሳቸው ደጅ ደጃችሁ በጣም ቆንጆ ሆኖ ወደ ውስጥ ሲገባ የተበላሸ መሆን የለባቸው። ይሄ የጌታችን ትምህርት ነው። በእውነት በጣም ከሰው ጋር ጊዜ ያላችሁ ሰዎች ከጌታም ጋር ጊዜ ይኖራችሁ። ማማራር አያዋጣም ነው። እግዚአብሔር እጁን ዘርግቷል። ላንጣው ጭንቀትን እኔ ደግሞ ይሄን ልስጥ በምን ላቀበል ጭንቀቴን በጸሎት በልመና በምልጃ አመስግን አቀብለኝ እግዚአብሔር ይሄው ይሄው በልና ትራንስፖርቴሽኑ ምስጋና ነው ተመስገን በለሸኘው እግዚአብሔር ቃል መጠረመሻ ሳይሆን መኖሪያ ነው መኖር የምትፈልጉ ከሆነ በምኞት አይኖርም ና ና ና ና ና ተብሎ አይመጣም የእግዚአብሔር ቃል ጊዜ ሰቶ ማንበብ ቀጥሎስ ውስጥ አስቀምጦ ማሰላሰል በጣም ከጌታ ጋር እንደዚህ አይነት ነገር ምንም ነገር አያስቸኩልም። ይሄ ነው አንገብጋቢ። አስቡ ሜዲቴት። በእነ ጳውሎስ መዝሙር እኮ የማይመለከተው ሁሉ የተፈተው አለ። ሲዘምሩ ዝም በል ያለ ባክለሊታት በጥብጣን እንተኛበት ያለ እሱ ሁሉ ነው የተፈተው። የማይመለከተውን ሁሉ ነው የሚነካው። ወርሺፕ ስትሮንግ ነው። ባይ ዘ ወይ እኛ ስለ ወርሺፕ ብዙ አንደርስታንዲንጋችን እንደው ጠበብ ስላል እና ከችግራችን የተነሳ በጣም ሌላ ነገር ላይ ስለምናተኩር እንጂ እና መዝሙሮቻችንም ከችግራችን ጋር ስለተያያዙ እንጂ እግዚአብሔርን ከማመስገን ጋር ከተያያዙ ያልጸለያችሁበትን ሁሉ በዝማሪ ውስጥ ይነከዋል። የጸለያችሁበት ድረስ ብቻ አይደለም አይደል? ምክንያቱም ፕሬየር ስፔሲፊክ ነው። ፕሬየር ስፔሲፊክ፣ ለምሳሌ ተንበርክኬ ስጸልይ እግዚአብሔር ሆይ ይህንን ይህንን ይህን ስራ ነው ለጸሎት ሲመጣ፣ እግዚአብሔር የነገርኩትን ይህንን ይህን ይህን ነው የሚሰራው። ዎርሺፕ ስፔሲፊክ አይደለም። ዎርሺፕ ለእግዚአብሔር ነው ሲመጣ በአንተ ሳይዝ አይደለም የሚሰራው፣ እንደፈለገ ነው የሚሰራው። ስለዚህ አሁን እነ ጳውሎስን ብቻ አይደለም ያላሰቡትን ሁሉ አካባቢውን ነው የነካው። እና ወርሽፕ በጣም ስትሮንግ ነው ባይዘ እና ሲዘምሩ እግዚአብሔር መጣ ይላል። በገና ደርዳሪ ሲደረድር እግዚአብሔር እጅ መጣበት ይላል። ግን ከወርሺፕ ስፒሪት ሪልም ላይ በጣም ሴንሲቲቭ ነው። ኢሞሽናችሁንም ስፒሪታችሁ ነው የሚነካው። እና ከውሳኔያችሁ ያልፋል አምልኮ፣ ከእውቀታችሁ ያልፋል አምልኮ። ስለዚህ ሲዘመር አትቀመጡ። አትቀመጡ ማለቴ እንዲሁ በአካልም በመንፈስም አትቀመጡ፣ ቁሙ። ምን ትሆናላችኋን ብትቆሙ? ሲዘመር አሸብሽቡ ሲባል አሸብሽቡ። በሙሉ የምትችሉትም በሙሉ አድርጋቸው፣ አምልኩት። ከእናንተ ጉዳይ ጋር አታያይዙ። እነ ጳውሎስ ኮምፕሌን ቢያደርጉ ከእነሱ የተሻለ ማድረግ የሚችል ሰው የለም። እጅና እግር ተጠፍሮ በግንድ ጨለማ ቤት ውስጥ ተገርፈዋል። ደም በደም ሆነዋል። ባይዘው አመለኩት። ይላል ጳውሎስ ይህንን ደብዳቤ ሲጽፍላቸው ፊልጵስዩሶች ባይዘዌ ኢንዴ ብዛን ደርስታንድ ያደርጉታል። ምክንያቱም በእነሱ ከተማ የጳውሎስን ኤክስፔሪየንስ ያውቃሉ። ደስ ይበላችሁ ምናምን ሲላቸው ጳውሎስ ዝም ብሎ አየር ላይ እንደማይላቸው ያውቃሉ። እስር ቤት ውስጥ ሆኖ ሲዘምር ምን እንደተከናወነ ያውቃሉ። በዛ አይነት ስቃይ ውስጥ ተደስቶ መዘመር እንደሚቻል የህይወት ኤክስፔሪየንስ አለው ጳውሎስ። እስር ቤት ገቡ፣ ታሰሩ። እንግዲህ ሲታሰሩ አስቡት። እንግዲነት ጢሞቴዎስ፣ ሉቋስ ሲላስ ምናምን ጳውሎስን ጳውሎስ እኮ አንተ ነካክተው ነው እንጂ ትንሽ አገልግለን ትንሽ ቆየት ብለን መጨረሻ ልንወጣ ስንል ብናስወጣውስ እስር ቤት አስጣልከን። ታል ኒዌይስ ቢያስጥላቸውም ደግሞ በመጽሐፍ ቅዱስ ውስጥ የሌለ አይነት አዲስ ልምምድ ደግሞ ተገኘ። እግዚአብሔር ስፔሲፊካሊ እስር ቤት ብቻ አነቃነቅ። ወህኒው ተናወጠ ይልና የእስር ቤቱ በሮች ተሰበሩ ይላል። መሬ መንቀጥቀጥ አሁን እዛ ድረስ መስራት ይችላል። የሁሉም እስራት ተፈታ። ግን መሬ መንቀጥቀጥ አይደለም መሬት መንቀጥቀጥ ቤት ሊያንቀጠቅጥ ይችላል፣ በር ሊሰብር ይችላል። እስራት እየዞረ ከፈታ ግን ፐርሰን ነው ማለት ነው። ስለዚህ ሲዘምሩ ወርሺፓቸው እግዚአብሔርን አመጣው ነው። አሁን በፊልጵስዩስ ውስጥ አሁን በጣም እግራችሁ በግር ብረት እጃችሁ በሰንሰለት ሲደክም ማማረር አያዋጣም ነው። ኮምፕሌን አታርጉ፣ ወርሺፕ አርጉት ነው። በዜማ እግዚአብሔርን ሲያመሰግኑ የሚል ቃል አለ። ከዛ ውስጥ መዝሙር ማውጣት ከባድ ቢሆንም ግን ደግሞ ዘመሩ እና ብዙ ጊዜ ነው የምናገረው እኔ በጸሎት አንድ ጴጥሮስ ነው የወጣው፣ በዝማሬ እስረኛ በሙሉ ነው የወጣው አይደል? እስር ቤቱ ተናወጠና ሁሉም ተፈቱ ነው የሚለው። ስለዚህ ለፊልጵስዩስ ቸርች ይሄ ደብዳቤ ሞር ሳውንድ ነው በጣም ሕይወት የሚገኝበት ነው። ደብዳቤ የተጻፈበት ሁለት ዓላማ ነው ያለው። የመጀመሪያው ደብዳቤ የተጻፈበት የመጀመሪያ ዓላማ የፊልጵስዩስ ቅዱሳን ጳውሎስን በወንጌል አገልግሎቱ በገንዘብ ስለደገፉት የምስጋና ደብዳቤ ነው። በገንዘባችሁ ከወንጌል አገልግሎት አጠገብ ቆማችኋልና አመሰግናለሁ፣ እግዚአብሔር ደግሞ የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ጨምሮ ይሞላባቸዋል የሚል የምስጋና ደብዳቤ ነው። የመጀመሪያው ስለተደረገው ስጦታ የተደረገ ምስጋና ነው። የሚገርማችሁ እንደ ከተማይቱ ሁሉ ቤተክርስቲያኒቱ በጣም ባለጠጋ አልነበረችም። አንዳንድ ቅዱሳን በጣም ይቸገሩ ነበረ። በጣም በኑሯቸው ይቸገሩ ነበረና ለቆሮንቶስ ከተማ የፊልጵስዩስን ቸርች ነው ጳውሎስ እንደ ምሳሌ፣ የመቄዶንያ አብያተ ክርስቲያናት ከድህነታቸው ጥልቀት ልግስናቸው በዝተዋል ይላል። እና ሜንሽን የተደረገችው የፊሊጵስዩስ ቸርች ናት። የሚበሉት ያልነበራቸው አንዳንድ ቅዱሳን ለወንጌል አገልግሎት ግን የሚሰጡት ነበራቸው። እና እኔ ወንጌልን መመከቻ ለማድረግ ስሮጥ እናንተ በገንዘባችሁ ከአጠገብ የቆማችሁ ቀኝን ደግፋችሁት ነበረና ና እግዚአብሔር የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል ይልና፣ ስለ መስጠታቸው የተደረገ ምስጋና በዚህ ደብዳቤ ላለ የመጀመሪያ ሁለተኛው ሁለተኛው ዓላማ ሁላችን እንደምናውቀው ደብዳቤው የደስታ መልእክት ተብሎ ነው የሚታወቀው። በዚህ በአራት ምዕራፍ በ104 ቁጥርና በ2002 ቃል ውስጥ ያለው እንደሱ ነው ማለት አራት ምዕራፍ 104 ቁጥር 2002 ቃል ነው ያለው ደብዳቤው። በዚህ አጭር ደብዳቤ ውስጥ ምናልባት ብንቀመጥ 30 ደቂቃ በማይፈጅ በዚህ አጭር ደብዳቤ ውስጥ 16 ጊዜ ደስ ይበላችሁ ብሎ ጽፎ የደስታ ይሄ መልእክት የተጻፈው ደግመን ደግመን ደግመን ደግመን እንደምንለው ከእስር ቤት ወደ ደጅ ነው። ደስ ይበላችሁ የተባለው እስረኛው ደጅ እንደ ፊልጵስዩስ አይነት በጣም በጣም የሰለጠነ በሀብት የተንቆጠቆጠ ከተማ ውስጥ ለሚኖሩ ሰዎች ጳውሎስ በጌታ ደስ ይበላችሁ እያለ 16 ጊዜ አካባቢ ደስታውን ይገልጻል። በማንኛውም ነገር አትጨነቁ ማለት ማለት ነው። በማንኛውም ነገር አትጨነቁ ማለት ነው። አትጨነቁም አይደለም ያልኩት አትጨነቁ ነው ያልኩት። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱ። አትጨነቋልና የእግዚአብሔር ሰላም ተቃራኒ ነው አይደለም። የሚያወራው ጳውሎስ እጨነቃለሁ ሲሉት አራ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር ሰጠውና ሰላሙን ሰዳንተ ተቀባበሉ። እግዚአብሔር እጁን ዘርግቶ ላምጣው ጭንቀትን፣ እኔ ደግሞ ይሄን ልስጥ በምላ ቀበለ ጭንቀቴን በጸሎት በልመና በምልጃ አመስግና አቀበለኝ እግዚአብሔር ይሄው በልና፣ ትራንስፖርቴሽኑ ምስጋና ነው። ተመስገን ብለሽ ሸኘው። ኦሬዲ እኔ በእግዚአብሔር ሰላም እንድኖር ጌታ ኢየሱስ ክርስቶስ ብሪጅ ሰርቷል። በክርስቶስ ኢየሱስ በኩል የእግዚአብሔር ሰላም አለ። ዓለም የሌላትን ወደፊትም የማይኖራትን ስለሌላት ልትሰጣ አትችልም። ዓለም የላትም፣ እንዳትፈልግ እየዞር ከዓለም ጋር ሰላምን የላትም ዓለም። ራሱ ዓለም የሌላትን እኔ ነኝ የምሰጣችኋለሁ። እኔ ጋር ብቻ ነው ያለው፣ ጌታችን ኢየሱስ ክርስቶስ እጅ ላይ ብቻ ነው ያለው። የሰጠው ለዓለም ሁሉ አይደለም፣ ሊሆን ለምናምን ለኛ ነው የሰጠን። በጌታ ስትሆን ብቻ የምታገኘው ነው ይሄ። ጠባቂ ሰላም፣ አይምሮ የሚጋርድ ሰላም የምትነግዱ የምትሰሩ፣ በተለያየ ተማሪዎች፣ በተለያየ ነገር ውስጥ የምታልፉ ሰዎች በጣም ብዙ ውጣ ውረድ ውስጥ እንደምታልፉ አቃለሁ። በጣም ብዙ ቻሌንጅ የሚያደርጋችሁ ነገር እንዳለ አቃለሁ። በእግዚአብሔር ሰላም አይምሯችሁ ሀሳባችሁ ይጠበቅ፣ ጳውሎስ የሚላቸው እሱ ነው። ስለዚህ የመጀመሪያ ጸል የመጀመሪያ ጸሎት ነው። ኢንተርሴሽን ፕሬየር ምልጃ ምልጃ የአምስት ደቂቃ አይደለም አይደለ ምልጃ ልመና ምናምን የአምስት ደቂቃ ጉዳይ አይደለም። በደንብ ጊዜ የሚፈልግ ጉዳይ ነው በደንብ ጊዜ ይፈልጋል። ልመና ምልጃ በደንብ ጊዜ ይፈልጋል። ስለዚህ በደንብ ጊዜ ሰጥታችሁ ተንበረካኩ ነው ጳውሎስ እያላች አሉ የማቀበል ዝም ብሎ አሁን ነገሯ ነካ ነካ ነካ አድርጎ የመሄድ ብቻ አይደለም። ጸሎት እኮ በረከት ነው። ቅድም እስክትጀምሩት ነው የሚያስጨንቀው እንጂ ጸሎት እኮ ስትንበረካክ ነው የሚያስጨንቀው ጸሎት እስክትነካካ ነው አንዴ ስትገባበትስ ምንም ውስጥ ገብተ የማታገኘው ደስታ፣ እረፍት፣ ሰላም፣ ደህንነት ፕሬየር ውስጥ አለ። ጸሎት እኛና እግዚአብሔር የምናደርገው ህብረት ስለሆነ እኔ ለእግዚአብሔር የምነግርበት እግዚአብሔር እኔን የሚነካበት ነው፣ ይመጣለን ህይወት ላይ እና ጊዜ ውሰዱ በእውነት በጣም ከሰው ጋር ጊዜ ያላችሁ ሰዎች ከጌታም ጋር ጊዜ ይኑራችሁ። በጣም ለብዙ ነገር ጊዜ ያላችሁ ሰዎች ለመንፈሳዊ ነገር በደንብ ጊዜ ይኑራችሁ። የሚጸልይ ሰው በዚያ ያስታውቃል። ሰማይ ተሰብሮ ሊወድቅ ነው ብትለው እኔ ወጥቼ ይሄዳል። ለምን እርግጠኛ ኗ? በጣም ብዙ ማንበብን የመሰለ ጥሩ ነገር የለም ደግሞ በጣም መጸለይንም ደግሞ የመሰለ መልካም ነገር የለም። ስለዚህ በጣም ስታነቡ ስለ እግዚአብሔር ብዙ ማወቃችሁ አይቀርም። ስትጸልዩ ደግሞ ራሱን እግዚአብሔርን ታውቁታላችሁ። ማንም እንደኝ የማደርገው ጸሎት አይደለም። ጸሎት ጸሎት እኔና እግዚአብሔር ጋር ያለ ህብረት ነው። እኔና እግዚአብሔር ህብረት ስናደረግን ማንም ሊያየኝ ይችላል። እንትና ያየኛል ብዬ አይደለም መጸለይ፣ እኔ ጌታን ለማግኘት ነው መጸለይ። እንትና ግን ሊያየኝ ይችላል። እግረ መንገዱን ካየኝ እንደኝ በእውነት ብዙ ፈቃደኛ አይደለሁም፣ እሱም እንዲጸልይ ነው ፈልገው። ግን እንደው በቃ ካየኝ ደግሞ ምንም ማድረግ አይቻልም አይቻለም። አትሊስት ካያችሁ ከእናንተ ጸሎት ይወስዳል። ኦ መጸለይ ጥሩ ነው ማለት ነው ብሎ ይኮርጃል እንጂ ምን እኔ ፊት ያጸልየዋል አይልም። እናንተም በሰው ፊት እንዳትጸልዩ እንደ ማናቸው እነዛ፣ ምዕራፍ ሰባት ላይ ማቴዎስ ወንጌል ያሉት መንገድ ዳር ይጸልያሉ የተባሉት። እንደው ጌታ ኢየሱስ እኮ ሰማይና ምድር እስቲ ተቀልል እኮ ነው ነግሮን። ሄደው መንገድ ዳር ቆሞ ይጸልያሉ ያሉ አለ። ከዛስ፣ ጮክ ብሎ ይጸልያሉ አለ። ከዛስ፣ ነገርን በመደጋገም እንደሚሰሙ ያስባሉ አለና ከዛ መጨረሻ ላይ ሲነግረን ሰው እንዲያያቸው ብለው ነው አለ ወይ ሲሉ ደቀ መዛሙር ጸሎታቸው ተመልሶላቸዋል። አለ መቼ ጸልዩ ሰው እንዲያያቸው ነው የጸሎት ሰው ሲያያቸው የጸሎት መልሳቸው እሱ ነው። የተደረደረ ስህተት የሌለው ጸሎት የተሰካካች ነገር ስተ የጸሎት መልሱ እሱ ነው። አንተን ፐማስባል ነው ታርጌቱ ወደ ሰማይ አይፈልጉም ወደ ጎን መጸልይ እግዚአብሔር ከዚህ ይጠብቃችሁ። በጣም መልካም አስቦ እጁ ላይ የሚበላሽበት ሰው አለ። በጣም ጥሩ ማድረግ ፈልጎ ሀሳቡ በጣም ጥሩ ሆኖ ግን ሲያደርገው እንዳሰበው አይመጣለትም። አንዳንዴ ደግሞ ሰው በልቡ በጣም ክፋት አስቦ ደጇን አይሳሳትም። ሰው አይቶ ፐ ሊልህ ይችላል። እግዚአብሔር ሲያ እጅ የሚሰራውን አይደለም፣ እግዚአብሔር እማረግበትን ልብ ነው። ለሁለቱም ይከፍላል። እውነተኛ እግዚአብሔር ይመስገን። እውነተኛው ንጽህና ጌታችን ያስተማረው ንጽህና ነው። የወጭቱን ውጭውን ያጠሩታል አለ ኢየሱስ። በደምብ አድርገው ያጥሙታል አለ ፈሪሳውያኑ። ወጭቱን ውጭውን ወልወል አድርገው እንዴት ያምራል መሰላችሁ። ወደ ውስጡ ሲታይ ግን አለ ነፍስን ንጥቂያና ግድያ የተሞላ ነው አለ እና ውስጡ በጣም የተበላሸ ነው አለ ውጭ ውስጥ ይጣራል፣ ይታጠባል አለ ጌታ ኢየሱስ ክርስቶስ እንደዚህ አለ። እውነተኛ ንጽህና አላው ከውስጥ ነው የሚወጣው። ከውስጥ የሞላ ወደ ደጅ ነው የሚፈሰው። እናንተ ያመናችሁትን የተሸነፋችሁለትና እምትኖሩለትን ነገር ነው ሰው ማግኘት ያለበት እንጂ ደጅ ደጃችሁ በጣም ቆንጆ ነው፣ ወደ ውስጥ ሲገባ የተበላሸ መሆን የለባችሁ። ይሄ የጌታችን ትምህርት ነው። በውስጥ የተቀመጠው ዘሩ ልክ ካልሆነ ዛፉ በጣም ሊያምር ይችላል። የጊዜ ጉዳይ ነው። ፍሬው የዘሩ አይነት ነው። እሾና አሜከላ ሊያፈራ የሚችል ዛፍ ተተክሎ ግን በጣም ቆንጆ ቢሆን፣ ቅጠሉ በጣም አረንጓዴ ቢሆን ሲዝን ነው የሚጠብቀው እንጂ ያፈራ ቀን ወይን አያፈራም። ውስጡ ያለው ነው የሚወጣው።